ቆንጆ ነሽ። አለቃ እኔን አይደለም ኮማንደር ቢያሰማራ ሲያንስ ነው። አልገባኝ ማነው አቶ ጎበና ሉሊትን እንዲፈልግለት የላከው? ሞገስ፣ ሮዛ ስልክ አላነሳ ስትለው ከነ ሮዛ ቤት ይደርሳል። በሩን ሲያንኳኳ፣ እንግዲህ ሉሊት በሩን ትከፍታለች። ልጁም ሲያየት በውበቷ ይማረካል። አቶ ጎበና አይደለም እኔን አንቺን የመሰለ ሰው ለመፈለግ አይደለም ፖሊሶችን ምንም ቢያሰማራ ሲያንስበት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውዴ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። በያላችሁበት ያለም ዙሪያ ሰላማችሁ ብዙ ትርፍ ይበልኛል። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን እዤላችሁ መጥቻለሁ። ለቤት ያደስ የሆናችሁ እንደተለመደው ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። የምታበረታትን ክብር ይስጥልኝ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ትንሿ ሙሽራ ድራማ ሲያበቃም፣ ባለፈው ክፍል ላይ ሮዛ ላይ ስልኩን ሲደውል ሮዛ ከዴቭ ጋር ስለነበረች ስልክ ማንሳት አልቻለችም። ልጁ እንግዲህ እሷ ስትከታተል የት ቤት እንደገባች ስላያት ቀጥታ እቤታቸው ይሄዳል። በሩን ሲያንኳኳ እንግዲህ ሉሊት ወጣ በሩን ትከፍታለች። በዛን ሰዓት ሲያያት በጣም ይደመማል በሉሊት ውበትና በሉሊት መልክ ማለት ነው። አቶ ጎበና አይደለም፣ እንደኔ አይነቱን ሰው ቀርቶ ፖሊሶችን ቢያሰማራ ሲያንስበት ነው። ዋው ብሎ ሉሊትን በጣም በአግራሞት በፍቅራይን እያየ ሮዛና ዳዊት ይመጣሉ አቤት ማልበል ምንድን ነው ብሎ ሲጠይቁት፣ ይቅርታ ሳልሳ ሰዓት የቀረዋል መሰለኝም ይላሉ። ሉሊት እንግዲህ ወደ ቤት ጥላቸው ትገባለች። ከዛ እንግዲህ ሮዛ በጣም ትደነግጣለች። ሮዛ በአይኗ እንግዲህ መልእክትን ትናግረዋለች። ከዛ እንግዲህ ይቅርታ እዚህ አካባቢ የሚሸጥ ቤት አለ ብሎኝ ነበረ። የነገሩኝ ደግሞ ቤቱም ምኑም ሁሉም ነገር እንደዚህ አይነት ነው ማለቴ እናንተ የዚህ ቤት ባለቤት ከሆናችሁ ሲለው ሞገስ ዳዊት አዎ ቤቱ የኛንን በጭራሽም፣ ይህንን አላሰብንም። አይ በቃ ተሳስቻለሁ ማለት ነው፣ ይቅርታ ብሎ ወደኋላው ኋላው እያፈገፍጋል። ከዛ እንግዲህ ዳዊት ተመልሶ ወደ ቤት ሲገባ ሮዛ ሞገስን ተከትለው ትገባለች፣ ትሄዳለች። ከዛ ወዲያው እንደደረሰችበት፣ ቆይ አንተ ምን አስበህ ነው? ይቅርታ ስልክ ብታነሽ እኮ እዚህ ድረስ ማልመጣ ነበር። አንቺ ያልሽኝን አለች እንጂ ባይኔ ያላየሁም። ያንንም ለማድረግ ነው። ምናልባት ስልክ አንስተሽ ቢሆን ይሄ ሁሉ አይፈጠርም ነበር ብሎ በድፍረት ይናገራታል። ከዛ ሮሳ ዳዊት አጠገቤ ነበር ማንሳት አልቻልኩም ነበር። ታዲያ እኮ ቴክስት ማድረግ ትችይ ነበር። ለዛም ቢሆን ጊዜ አላገኘሁም ሴላት ለማንኛውም አሁን ሁሉን ነገር አረጋግጫለሁ። ስለዚህ ሁሉ ነገር በእጃችን ነው እያሉ እያወሩ እያለ አቶ ጎበና ልጁ ጋ ይደውላል። ከዛ ይቅርታ አለቃ ደወለ፣ ሁለት ደቂቃ ጠብቂ አውርቼ እመለሳለሁ ይላታል። እሷም እሺ ብላ ተጠብቀዋለች። እሱም ያልከኝን ባይኔ ሄጅ ያረጋግጫለሁ፣ ስለዚህ ምንም የሚያሳስብ ነገር የለም። ልዕልቷንና ሞግዚቷን የሚያሳምን ወሬ መናገር ብቻ ነው። ስለዚህ ተረታችንን እንቀጥላለን እሷ ሄደ የምትሞላትን ተረት እኔም ሄጄ ለልዑሏ ንግስት ነው የሚባለው ለሷ ልሙላት እያለ እንግዲህ ሞገስ ይነግረዋል ማለት ነው። ከዛም እንግዲህ አቶ ጎበና ስልኩን ሲዘጋ ይቅርታ፣ እንግዲህ ስልኩን ቶሎ ያላነሳውት ከእሷ ራቅ ማለት ስለነበረብኝ ነው። አሁን እሷን ሄጄ ልሙላ ብሎ ተመልሶ ወደ ሮዛ ጋ ይሄዳል። ከዛ ሮዛ እንግዲህ ቆይ፣ ለምንድን ነው ባንቴኑን እዚ ውስጥ የጨመርከው እሱ ውስጥ እኔ እንዲገባ እኛ ውስጥ እንዲገባ አልፈልግም። ስትለው ለምንድን ነው የፈረሹው? እንደሚመስለኝ ጥሩ ይረዳናል። ሲላት አይ በፍጹም ባንቴኑ እንግዲህ ከኋላ ሆኖ ሮዛ የምትናገረውን እያንዳንዱን ነገር ይሰማል። ሮዛ ለእያንዳንዱ አይደለም፣ ይሄንን ነገር ላደረግሽው፣ ለካርሹው ቀርቶ ላወራሽው ራሱ ዋጋ ትከፍያለሽ እያለ በጣም በንዴት መልክ ተደብቆ ያያቸዋል። እነሱም እንግዲህ ምንድን ነው አሁን የምትፈልገው? ምንድን ነው ከኔ የሚጠበቀው? ከአንቺ የሚጠበቀው እንግዲህ ልይቷን ማሳመን ልቧን መሙላት ነው ይላታል። ከዛ ቆይን የምለው አቶ ማን ነበር ያልከኝ? አቶ ጎበና። እሱ ምን ያክል ገንዘብ አለሁ? እሱን እንግዲህ በፍቅር እንትን ካለሽ፣ በጣም ብዙ ሀብት አለሁ። እሱን ለእኔቶ ማድረግ ያቅተኛው ትለዋለች። እሱን አብረን የምን ይሆናል። ምክንያቱም እንደ ሞገስ በሉሊት ፍቅር ሳይወድቅ የቀረ መሰለኝም። ምክንያቱም ሮዛን እሱ አቶ ጎበናን በፍቅር እንድትጥለው ይፈልጋል። ለማንኛውም በእኔና ባንተ መካከል ሚስጥር ያለ እንዲኖር አልፈልግም። ትዳሬ በአሁኑ ሰዓት በጣም አደገ ውስጥ ነው። ለዚህም ደግሞ ዋና ተጠያቂ ባንቴኑ ነው። ባንቴኑ በጭራሽ እዚህ ውስጥ እንዲገባ አልፈልግም ትለዋለች። ከዛ እንደዛ ስትለው እንግዲህ ባንቴኑ በጣም ይናደዳል። እሱም ለምንድን ነው ደብን እወደዋለሁ፣ ግን ቢሆንም ግን አሁን ተዳሪ በጣም አደጋ ውስጥ ነው። እኔ የራሴን ማድረግ ያለብኝን አደርጋለሁ። ለማንኛቸውም ለምን ሉሊትን ልቧን ለመሸፈት ለምን ስጦታ እንገዛላትም? ዋው በጣም አሪፍ ነው፣ ደስ ይለኛል። እንገዛላታለን ብለው ተያይዘው እንግዲህ ለሉሊ ልብስ ይገዙ ይሄዳሉ ልብሱን ገሰው እንግዲህ ሮዛ ወደ ቤት ስትመለስ ባንቴኑ ቢከታተላትም ሊያገኛት አልቻለም። ባንቴኑ በጣም ይናደዳል። መጨረሻ ላይ ደግሞ ድጋሜ ስትወጣ ያገኛታል። ቆይ አንቺ ምንድን ነው ሀሳብሽ? ምንድን ነው ከልጁ ጋር ያለሽ እቅድ? ሲላት ምንም እቅድ የለኝም ማንተ ችግር ውስጥ እንትገባ ረ የተናገርሽውን እ ምን ውስጥም ቦታ ብትሆኚ እኔን አታመጭም በሽታ ሻ አነፍንፌ ያለሽበት ቦታ ደርሳለሁ። እኔ እንሸውዳለሁ ማለት አትችይ። ቆይ ገላሽን ልትሸጪ ያሰብሽው ለምን ሲባል ነው ሲላት እሱ የራሴ ወጥመር ነው። አሁን ስለ እሱ አይመለከትህም። አንተ ችግር ውስጥ እንድትገባ አልፈልግም። ምክንያቱም የመጀመሪያ እኮ ነው ብላ ባንቴኑን ልታሰማምጠው ብትሞክር፣ ባንቴኑ የእሷ ብጤ በልጥ ለበልጥ አይበላለጥ አደል የሚባለው ሊሸነፍላት አልቻለም። እንግዲህ ትክክለኛ ሰው ከሆነ ባንቴኑ አሁን ሮዛን የሚያጋልጥበት ሰዓት ደርሷል። ከዛ እንግዲህ ሮዛ ወደ ቤት ስጦታውን ይዛ ትገባለች። ሉሊት ደግሞ ከዲቭ ጋር እያወራች አንተ እኮ ለብዙች ብርሃን ነህ። ስለዚህ ብተ ስትከፋ፣ ስትጨነቅ ማየት አልፈልግም፣ እና እንትን ላይ ሰርቸልሃለሁ እሱን ማየት ትችላለህ ማለት አይዲያውን ሳየው በጣም ደስ ስላለኝ ለአጊዘ ብዬ የተወሰነ ነገር ሰርቻለሁ ስትለው፣ ዴቭም እየሰራችውን ሲያይ በጣም ይገረማል። በአግራሞት ቆይ ለአንቺ ምን አይነት ሽልማት ብሰጥሽ ነው የምትደሰተው? ለአንቺ ምንም ባደርግልሽ ያንስብሻል። በጣም ቆይ ምን አይነት ልጅ ነሽ? የምትገርሚ ልጅ ነሽ ብሎ በሷ በሎሊት አይምሮ፣ በሎሊት ስራ በጣም ተገርሞ ይደነቃል ማለት ነው። እሷም እንግዲህ እኋ ታመጣለትና ቡና እያፈላች እያለ ሮዛ እቤት ትመጣለች። ስጦታውን ቁጭ አርጋ እናቴ ሰላም ብላለች። ግን እኮ መሽቷል፣ ምናልባት በምትወጪ በምትገቢ ሰዓት ይሄ ሰው እንዳያጠቃሽ ይፈራለሁ። እባክሽ ሄራት። እኔን እንኳን ምንም አያደርገኝም። አንቺ ወንጀሉን አይጣሽ፣ አጋልጠሽ ለፖሊስ እያፈላለግነው እንደሆነ ካወቀ በፍጹም አይለቅሽም። አላምነውም ሲላት እኔ ራሴን እንዴት መጠበቅ እንዳለብኝ አውቃለሁ፣ አታስብ። ባይሆን እናቴ የግንባሯን ሳማት ብላሃለች፣ ስትለው እሱም አመሰግናለሁ ስለተረዳሽኝ፣ ብሎ የሮዚን ግንባር ደፍ ይስማል። ሰጥለ ለማንኛውም ስጦታ አለኝ፣ ግን ለአንተ አይደለም። ታዲያ ለማን ነው? ለሉሊት ነው ስትል፣ ሉሊት እንግዲህ ብድቅ ብላ ስጦታውን ትቀበልና፣ በጣም አመሰግናለሁ። ይህን ስጦታማ ለብሰሽ ማየት እንፈልጋለን ብሎ ዳዊት ሉሊትን እንድትለብሰው ያዛታል። ሉሊትም እንግዲህ ልብሱን ለብሳ ታሳያቸዋለች። በጣም ደስ ይላታል። ታመሰግናለች ማለት ነው። ከዛም እንግዲህ ሉሊት ዴቭን እያገዘችው እያለ ሮዛ አዋ ይዛላት ትመጣለች። ምናልባት ያስፈልግሽ ከሆነ ስትላት አመሰግናል ግን ስጦቴን አልወደድሽውም? እንዲህ ስትላት በጣም ነው ወደድኩት፣ በጣም አመሰግናለሁ። ለምስጋና ውስጥ ያረፈድሽ አልመሰለሽም? እሺ በጣም ይቅርታ፣ ግን በጣም አሪቅ አመሰግናለሁ ትላታለች። ከዛ እንግዲህ ሮዛ አጠገቧ ተለሳልሳ ትቀመጥና እስኪ ስለ ቤተሰቦችሽ ንገሪ፣ ማለቴ አባትሽ ስላለበት ሄዳ፣ ማለት ሰካራም ምናምን ሆኖ ሌባ ሆኖ እዚህ ሁሉ ችግር ውስጥ እንዳልገባ እርግጠኛ ነኝ። ቢያንስ የሆነ ምክንያት ይኖረዋል። እስኪ ንገሪ ግን ሮዛ፣ አስፈላጊ ነው እንዴ ስትላት አይ እንደዚሁ ዝም ብዬ ማወቅ ፈልጌ ነው። አባቴ ሁለት ጓደኞች ነበሩት፣ በጣም ይወዳቸው ነበረ፣ እሱ እድል ባይኖረውም ማለት ነው። እና አንደኛው አቶ ተሰማ፣ ሁለተኛው ደግሞ አቶ ጎበና ይባላሉ። ሁለቱም ጓደኞቹ ነበሩ። አባቴ በዛን ሰዓት በጣም ሀብታምና በጣም ጎበዝ ታታሪ ሰራተኛ ነበር። ከዛ እንግዲህ አቶ ጎበና ብሩን ይበደርን ይወስድበታል። በዛን ሰዓት የእህሉ መጋዘን ሁሉ ነገር ይቃጠልበታል። በዛን ሰዓት እንግዲህ ችግር ወደሱ ሲመጣ የስራ ፍላጎቱ የስራ ተነሳሽነቱ ይቀንሳል፣ በዛም ችግር ላይ ይወድቃል። ያንን ዕዳ ለመክፈል ሲል ከአቶ ተሰማ ላይ ብር ይበደራል። በዛን ሰዓት እሱ ደግሞ እኔን ልጁን እንዲድርለት ይጠይቀዋል። በዛን ሰዓት ነበር አባቴ ቅስሙ የተሰበረው። አቶ ጎበና እንግዲህ ከአባቴ የወሰደው ብር ይዞ ውጭ ሀገር ይሄዳል። ከዛም ይኑር ይሙት አያውቅም። በዛን ሰዓት አባቴ ልቡ ተሰባበረ፣ በጣም ችግር ውስጥ ወደቀ። ይኸው ሆኖ ብላ ስለ ቤተሰቦቿ እንደትረካ ትነግራታለች። ከዛ እንግዲህ ሮዛ ማወቅ የፈለገችው አቶ ጎበናና እናቷ እንደሆኑ ክርስትና ያስነሷት ትነግራታለች። ከዛ እንግዲህ እሱም ሚስት እንደሌለ ሁሉ ነግራታለች። ከብዙ በጥቂቱ እንግዲህ ሞገስ ከነገራት ታሪክ ጋር ተመሳስሎላታል። ሮዛ እንግዲህ የፈለገችው ገንዘብ ማግኘትና ሉሊትን ከቤቷ ማስወጣት ስለሆነ ያንንም ተያይዘዋለች። ከዛ እንግዲህ አቶ ባንቴኑ የሮዛን ክደት ስላመመው ትክክለኛ ለዳዊት ሊነግረው ይሁን አይሁን ስልክ ደውሎ ሲደውልለት ማልበል ሲለው፣ ጭራሽ ድምፅ የምጠፍቶብሃል እንዴ ሲለው፣ ባንቴኑ ሲለው፣ አዎ ባንቴኑ ነኝ። ደግሞ ለማንኛውም እኔ እናንተ እጅ ለእጅ መያያዝ ያለብን ሰዓት ደርሷል። አሁን በግድ ሳትወድ የኔን እጅ ትይዛለህ። ስለ ሮዛ ሮዛን ደግሞ ምን አደረካት አንተ ከሃዲ ሲለው፣ እኔ ለአሁኑ ምንም አላደረግኳትም፣ ግን ስለ እሷ ሚስጥር ማወቅ አለብህ ሲለው ምንድን ነው የማውቀው ቀጥ ብለህ እጅህን ለፖሊስ ስጥ ካለዛ ከእኔ ጋር ፊትለፊት ትፋለማለህ ሁለት አማራጮችን ሰተኛል ይለዋል ባንቴ ነው አዎ ምርጫው ያንተ ነው ሲለው አንደኛውን መርጫለሁ የትኛውን መረጥክ ብቻችን እና አንተም አጋር ሳትይዝ እኔም ብቼን እንድንገናኝ እሺ የፈለክበት ቦታ ቅጠረኝ እመጣለሁ ይለዋል እሱም በምልክል አድራሻ ትመጣለህ ይዛኔ እያንዳንዱን ነገር የሮዛን ሚስጥር እነግርሃለሁ። ሰው ይዘህ ብትመጣ ግን እድሜ ዘመንክን ብትፈልገኝ ብታፈላልገኝ አታገኘኝም የሮዛን ሚስጥር ጭምር ይለዋል። ከዛሱም ዴቭም እንግዲህ ምርጫ የለውም፣ በሀሳቡ ይስማማል። በአንድ በኩል እንግዲህ የውሸት መረጃ ይዘው ፖሊሶች ታስባቸዋል ያን እንዲሆን ደግሞ ዴቭ አይፈልግም። ኢንስፔክተሩ ጋር ደውሎ እንዲያግዘው ቢጠይቀው ከፊታችን አንድ እርምጃ የቀደመን ሰው አለ ያንን ማስቆም ባንችል ማን እንደሆነ ይህን የሚያደርገው ያንን ሰው ግን አነፍንፎ መያዝ የኛ ድርሻ ነው ሲለው ዴቭ በጣም ይናደዳል። በዛን ሰዓት ሉሊት ስታየው ተናዶ ተበሳጭቶ ስታየው በጣም ትደነግጣለች። ዴቭ ምንሆነ ነው አይ ብቼ መሆን እፈልጋለሁ። ሉሊት ደህና ነኝ አልኩሽ አይደል? እሺ ራስ ግን እንደማትጎዳ ቃል ግባልኝ ትለዋለች። እሱም እሺ በቃ ግቢ አሁን ብቼ መሆን እፈልጋለሁ ይላታል። እሷም እንግዲህ እየተከፋችን ቢሆን ዳዊትን ትታው ወደ ቤት ትገባለች። ከዛ ዳዊት ወደ ባንቴኑ ሲሄድ ባንቴኑን ደግሞ